የተወደዳችሁ የጃሾ ቤተሰቦች ከቀን ወደ ቀን እየተባባሰ የመጣውን የሲዳማ ክልል አመራሮች ጉዳይ ተከታትዬ እያቀረብኩኝ እንደነበር ይታወቃል። ከዚህም በበለጠ ለማቅረብ በደንብ ተዘጋጅቻለሁ። ነገር ግን ለፍቼ የሰራሁት ስራ ለሰው እየደረሰ ስላልሆነ ላይክና ሼር በማድረግ ለሰዎች እንድታደርሱልኝ፣ ላሉ ለቤቱ አዲስ የሆናችሁ እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰባዊነታችሁን አሳዩኝ እያልኩኝ ወደ ዛሬው ቪዲዮ አልፋለሁ። መጀመሪያ የሲዳማ ህዝብ አኗኗር እና በዚህ ስድስት ዓመት ውስጥ የነበረው የሲዳማ ህዝብ አኗኗር በጭራሽ የማይገናኝ ነው። የሲዳማን ህዝብ መከራ ለመረዳት የግድ ወደ ገጠር መውረድ የለብም። በሐዋሳ ከተማ ውስጥ መገኘት ከተቻለ በቂ ነው። ከዛሬ ስድስት ዓመት በፊት ባለቤትነቱ የሲዳማ የሆነችው ውቢቱ ሐዋሳ የሃምሳ ስድስት ብሔር ብሔረሰቦችን መቀመጫ የሆነችው ደማቋ ከተማ በዛሬ ላይ ከተመለከትናት አንድነት እንጂ መለያየት አማራጭም ለእድገት መነሻ መሆን እንደማይችል ያሳያል። ሲዳማ ማለት የሁሉ አማች፣ የሁሉ ወንድም፣ በደግነቱ የሚታወቅ ህዝብ ነበር። ለነገሩ ነበር ሳይሆን እስከዛሬም እንደዛው ነው። ፖለቲካ ክፉ የጦር መሳሪያ ነው። አንድ አስር ሰዎች ከወንድም ህዝቡ ነጣጠሉ። በእርግጥ የፖለቲካ ሴራም ሆነ የእነሱ ሀሳብ መነጣጠል ቢሆንም እስከዛሬም ከሲዳማ ከሲዳማ ህዝብ ተቆራርጦ የቀረ ህዝብ የለም። ዛሬም ቢሆን የሲዳማን ደግነትና ንጹህ ማንነቱን አብሮ የበላ ወንድም ህዝብ ያውቃል። ከህገ መንግስትም ጀምሮ ራስን በራስን መስተዳደር ማለት በህዝብ መሬት ላይ ያለውንም ከመንግስት የሚበጀት በጀትንም ለህዝብ ከበፊቱ በተሻለ መልኩ ማድረስ ማለት ነው። ይህ እሳቤ ደግሞ ለብሔሩ ተወላጆቹ የበለጠ የስራና የትምህርት እድልን ያመቻቻል ማለት ነው እንጂ የተወሰኑ ሰዎች የትግሉ ዋና ሰው ነበርን በማለት ከማንም የበለጠ ድርሻ አለው ማለት አይደለም። የጋራ የሆነውን ትግልም ለሆነ የጀማ የበላይነትን መስጠትም ቢሆን ወንጀልም ጭምር ነው። ነገር ግን በሲዳማ ክልል የክልል ባለቤትነቱ ከተረጋገጠ ጊዜ አንስቶ እየተደረጉ ያሉ ነገሮች ክልሉን የአንድ ቤተሰብ እንጂ የህዝብ ያስመስሉን። በየእስር ቤቱ በግፍ የታሰሩ እስረኞች፣ በየመስሪያ ቤቱ ደሞዝ ያልተከፈሉ የመንግስት ሰራተኞች፣ በየመንገዱ ተርቦ የሚለሙ ህጻናቶች፣ በየቢሮዎች ስራ ኦሪጂናል የትምህርት መስረጃቸውን በብታቸው ውስጥ ወሽቆ ያዙ። በየፍርድ ቤቱ በፍትህ እጦት የሚሰቃይ ተበዳይ፣ በየሱቁ ከልክ ያለፈውን ግብር መክፈያ አጥቶ ሱቁን ለመዝጋት የሚዘጋጅ ነጋዴ፣ ክልሉ የስድስት ዓመት ትርፉ ይሄ ነው። የስራ እድል አጥቶ ወጣቱ እየሞተ ነው። በሐሰት ትምህርት ማስረጃ ደግሞ በሌላ ቦታ በገንዘብ ሰው እየተቀጠረ ነው። ወጣቱ የተማረበትን ኦሪጂናል የትምህርት ማስረጃ ይዞ በየመስሪያ ቤቱ ቅጠሩኝ ያለ ሲንከራተት ተከልክሎ በሐሰት ትምህርት ማስረጃ ሌሎቹ ደግሞ እጅ መንሻ ይዞ በመቅረብ እየተቀጠሩ በመገኘታቸው በርካታ ወጣቶቹ ስራ አጥተው የቤተሰብን አይን ማየት እናት አባቱን መጦር አቅቶት ራሱን እያጠፋ ይገኛል። ይህም የሲዳማ ክልል የአመራር ጉድለትን ያሳያል። ራስን በራስ መስተዳደር እንደዚህ አይደለም። የሚያወሩት ቋንቋ እንኳን ሳይቀር አንድ ሆኖ ሳለ በጎሳ መከፋፈልን እንደ እምነትም ብናየው ትልቅ ኃጢአት ነው ህዝቡ ከዚህ በፊት ኑሮ የማያውቅ እስኪመስለው ተወዛግቧል። አከራይን የጣሪያና የግርግዳ ነው ብሎ የሚጠይቅ የገንዘብ መጠን ያስቃል። ተከራዮቹ እንኳን በአመት ለአከራዩ ያልከፈሉት ብር ሆኖባቸው ብቻቸውን ማውራት ከጀመሩ ሰነባብቷል። ከዛም መብቴ ነው ብሎ ወደ ያሰቡት አማራጫቸው ያመራል። ከዛም በተከራይ ላይ ክራይ ይጨምራሉ። እናም መብቴ ነው ብሎ ያሰቡትን ያደርጋሉ ከዛም በተከራይ ላይ ክራይ ይጨምራል። በነሱ ዳምነት ኑሮ ሰማይ ይነካል። ከዚያም ኑሮ ውድነት እየተባለ ይዋል መጭስ የሚያጅርን ያናኗር ዘቢያቸውን የሰማችሁ ይመስለኛል። ሰዎቹ በሐዋሳ ብሎም በኢትዮጵያ ቤት መግዛት አምሮታቸው ወጥቶላቸው ቤት የሚገዙት ወደ እነ አሜሪካ ነው አሉ። ጭራሽ ለሹመት የሚመራረጡት ለሙስና ያላቸው ብቃቱ ታይቶ ነው። ለዛም ይመስለኛል አሁን በተነሳው ተቋሙ ላይ በከፍተኛ አመራር ቦታ ላይ ያሉት እንዳለ ሲጠረጠሩ የነበሩ። ውስጥ አዋቂዎቹ ሲያወሩ እንደተሰሙ ከሆነ በአመራር ቦታ ሆኖ ከሙስና የጸዳ ስራ ለመስራት የሚሞክሩ ካሉ በዚህን ሰዓት ሕይወታቸው በችግር ላይ አሊያም እስር ቤት ናቸው። ምክንያቱም ወይ ስራ ለቋር ወይ ደግሞ ባልሰሩት ወንጀል ተወንጅሎ ታስሯል። አሁን ላይ ተገምግሙ፣ ሁሉም ነገር ተስተካክሏል ቢባልም እስካሁን ፌዴራል መንግስት ምንም ያለው ነገር የለም። ለዳስታ ላይ ደግሞ ከሀገር እንዳይወጣ ከሰጠው ማስጠንቀቂያ ውጪ በተጨባጭነት ፌዴራል መንግስት ይህንን ብሏል ልንላችሁ አንችልም። ስብሰባውና ግምገማው ያላሰቡት ድብዳ እንደወረደባቸው ታውቋል። ለዛም ነው ለማስተካከል ሁሉንም ነገር እየነካኩ የምናገኛቸው ተቋሞ ጋር በተያያዘ የታሰሩትንም ይቅርታ ጠይቃቸው እንዲወጡ የተባለ ቢሆንም ምንም አላጠፋንም በማለት ይቅርታ እንልም እንዳሉት ከዚህ በፊት የዘገብነው ዘገባችን ነው። ታዲያ በሆዳምነታቸውና በራስ ወዳድነታቸው ክልሉን ወደኋላ እየጎተቱ የነበሩ የክልሉ አመራሮች እየተከሰሱም እየተገመገሙም የሚገኙ ቢሆንም እስካሁን በተጨባጭነት የተነገረን ምንም አይነት መረጃ ባይኖርም በባለፈው ቪዲዮ ላጋራችሁ እንደውም እንደሞከርኩኝ ከዶክተር አብይ ጋር ባደረጉት ስብሰባ ላይ ሁሉም ዶክተር አብይን ቀና ብሎ የሚያዩበትን አይና ሞራል አጥተው አንገታቸውን ደፍቶ እንደነበሩ የሚያሳዩ ቪዲዮዎችና ፎቶቹ በየሶሻል ሚዲያ ሲዘዋወሩ እንደነበር ይታወቃል። ነገር ግን ገንዘብ እየከፈሉ እነዚህ አይነት ቪዲዮ የያዙት በሶሻል ሚዲያ የሚገኙ ቪዲዮዎች እንዳይወጡና ቫይራል እንዳይሆኑ እያደረጉ እንደነበር የሚታወቅ። ይህ ሁሉ አልፎ ስዳማ እየተገመገሙ ያሉ መሪዎች ወይ ከስልጣን ለቀው ወይ እርማት ወስዶ አገሪቷ ሰላም ሆና መልካም አስተዳደርን እንድናገኝ ልባዊ ምኞትን እየነገርኩ ይህ ቪዲዮ መግቢያ ላይ እንዳልኩት ህዝብ እንድደርስ መግቢያ ላይ እንደነገርኳቸው ለህዝብ እንድደርስ ላይክ፣ ሼር እንዲሁም ለቤቱ አዲሱ ሆናችሁ ቤቱም ሰብስክራይብ በዚህ አይነት እኩስ መረጃ እንድደርሳችሁ ደግሞ ደውል ምልክቷን አብርታችሁ ከሌላ ቀኑ ለየት ባለመ ይህ ቪዲዮ ለሰዎቹ እንድደርስ ሼር እንድታደርጉ ጋብዣቸው ምንለየ ይሆናል